በስመአብ ወወልድ ወመንፈስ ቅዱስ አህዶ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ ሰላሳ አምስት እግዚአብሔር ያዕቆብን እንደባረከው። እግዚአብሔርም ያዕቆብን አለው፣ ተነስተ ወደ ቤቴል ውጣ፣ በዚያም ኑር፣ ከወንድም ከኤሳው ፊትም በሸሸ ጊዜ ለተገለጥኩልህ ለእኔ መስዋዕትን ስራ። ያዕቆብ ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ ከእናንተ ጋር ያሉ እንግዶች አማልክትን ከመካከላችሁ አስወግዱ፣ ንጹሐን ሁኑ፣ ልብሶቻችሁንም እጠቡ። ተነሱና ወደ ቤቴል እንውጣ። በዚያ በመከራዬ ቀን ለሰማኝ በሄደውበትም መንገድ ከእኔ ጋር ለነበረ ከመከራዬም አድኖ ላሻገረኝ ለእግዚአብሔር መስዋዕትን እንስራ። በእጃቸው ያሉትንም እንግዶች አማልክት ሁሉ፣ በጆሮአቸው ያሉትን ጉትቻዎች ለያዕቆብ ሰጡ። ያዕቆብ በሴቄም አጠገብም ካለችው ዛፍ በታች ቀበራቸው። እስከ ዛሬ ድረስ አጠፋቸው። እስራኤልም ከሴቄም ሄደ። እግዚአብሔርን መፍራት በዙሪያቸው ባሉ ከተሞች ሁሉ ወደቀ። የእስራኤልንም ልጆች ለማሳደድ አልተከተሏቸውም። ያዕቆብ እርሱ ከእርሱ ጋር የነበሩ ሰዎችን ሁሉ በከነአን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። በዚያ መሰዋትን ሰራ። የዚያንም ቦታ ስም ቤቴል ብሎ ጠራው። እርሱ ከወንድሙ ከኤሳው ፊት በሸሸ ጊዜ እግዚአብሔር በዚያ ተገልጦለት ነበር። የርብቃ ሞግዚት ዲቦራም ሞተች። ከቤቴልም በታች በላን በሚባል ዛፍ ስርም ተቀበረች። ያዕቆብም ስሙን የለቅሶ ዛፍ ብሎ ጠራው። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶሪያ ከተመለሰ በኋላ እንደገና በሎዛ ተገለጠለት፣ እግዚአብሔር ባረከው። እግዚአብሔርም አለው ስምህ ያዕቆብ ያዕቆብ አይባል፣ ስምህ እስራኤል ይባል እንጂ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው አምላክህን ነኝ፣ ብዛ፣ ተባዛ፣ ህዝብህና የአሕዛብ ማህበር ከነበረ ይሆን ከአንተ ይሆናል፣ ነገስታትም ከጉልበት ይወጣሉ። ለአብርሃምና ለይስሐቅም የሰጠሁትን ምድር ለአንተ ከአንተ በኋላም ለዘርህ እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልትን ተከለ። የመጠጥ መስዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰ። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረባትን ያን ቦታ ቤቴል ብሎ ጠራው። የራሄል ሞት። ያዕቆብ ከቤቴል ተጓዘ። በጋዲር ግንብ አጠገብም ድኳን ተከለ። ወደ ኤፍራታ ለመድረስ በቀረበ ጊዜ ራሄልን ምጥ ያዛት፣ በምጡም ተጨነቀች። በምጥሳለችም አዋላጅቱ አት አትፍሪ ይህኛው ደግሞ ወንድ ልጅ ይሆናል ይሆንልሻልና፣ አለቻት። ከዚያ በኋላ ነፍሷ ልትወጣ ደረሰች። ሞቷ በእርሱም ሆኗልና፣ ስሙን የጭንቀቴ ልጅ ብላ ጠራችው። አባቱ ግን ብንያም አለው። ራሄልም ሞተች፣ ወደ ኤፍራታ በምትወስደው መንገድም ተቀበረች። እርሷ ቤቴ ቤቴልሄም ናት። ያዕቆብን በመቃብሯ ላይ ሐውልት አቆመ። እርሷም እስከ ዛሬ የራሄል የመቃብር ሐውልት ትባላለች። ከዚያ በኋላ እስራኤል በዛች ምድር ሳለ ሮቤል ሄደ ከአባቱ ከያዕቆብን ምቅባት ከባላ ጋራም ተኛ። እስራኤልም ሰማ በፊቱም ክፉ ነገር ሆነ። የያዕቆብ ልጆች ያዕቆብ ልጆች አስራ ሁለት ናቸው። የልያ ልጆች የያዕቆብ በኩል ልጅ ሮቤል፣ ስምዖን፣ ሊዊ፣ ይሁዳ፣ ኢሳኮር፣ ዛቢሎን። የራሂል ልጅ የዮሴፍ እና ብንያም። የራሂል አገልጋይ የባላ ልጆችም ዳና፣ ናፍታሄል የለያገ አገልጋይ የዘለፋ ልጆችም ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶሪያ የተወለዱ የያዕቆብ ልጆች ናቸው። የይስሐቅ ሞት ያዕቆብም ወደ አባቱ ወደ አብርሃም እና እንግዶቹ ነው ወደ ተቀመጡባት በአርባቅ ከተማ ወደ ወደመምሪ ወደ መምሬ እሷም ኬብሮን ወደ መጣ። የኢሳቅም ዕድሜ የኢሳቅም ዕድሜ መቶ ሰማንያ ዓመት ሆነ። ኢሳቅም ሸምግሎ እድሜውን ጠግቦ ሞተ፣ ወደ ወገኖቹ ተጨመረ። ልጆቹ ኢሳውና ያዕቆብም ቀበሩት። ምዕራፍ 36 የኢሳው ትውልድ ኤዶም የተባለ የኢሳው ትውልድ እንዲህ ነው። ኢሳው ከከናን ልጆች ሚስቶችን አገባ። የኬጢያዊ የኤሎን ልጅ ሃዳሶን የኢውያን የሴቦስ ልጅ ሃና የወለደችለት ኤሊባባ የእስማኤል ልጅ የናቡአት እህት ቤሴሞን ሃዶስ ለእርሱም ኤልፋዛን ወለደች። ቤሴሞትም ራጉኤልን ወለደች። ኤሊባባም ይሑኤልን ይጉሜልያንም ቆሬንም ወለደች። በከነዓን ምድር የተወለዱለት የኢሳው ልጆችም እነዝ ናቸው። ኢሳው ሚስቶችን፣ ወንዶች ልጆችን፣ ሴት ልጆችን፣ ቤተሰቡን ሁሉ፣ እንስሶችንም ሁሉ በከነዓን ሀገር፣ ያገኘውን ገንዘቡን ሁሉ ይዞ ከወንድሙ ከያዕቆብ በፊት ከከነዓን ሀገር ሄደ። ከብቶቻቸውን ስለ በዛ በአንድነት ይቀመጡ ዘንድ አልቻሉም። በእንግድነት የተቀመጡባት ምድርም ከከብታቸው ብዛት የተነሳ ልትበቃቸው አልቻለችም። ኢሳው በሴይር ተራራ ተቀመጠ። ኢሳውም ኤዶም ነው። በሴይር ተራራ የሚኖር የኤዶማያን አባት የኢሳው ትውልድም እንዲህ ነው። የኢሳው ልጆች ስም ይህ ነው። የኢሳው ሚስት የሃዶስ ልጅ ኤልፋዝ፣ የኢሳው ሚስትም የቤሴሞን ልጅ ራጉኤል። የኢሳው ልጅ የኤልፋዝ ልጅ ልጆች እነዚህ ናቸው ቲማን ኤሞር ሳፋር ጎቶን ቄኔዝ ቴምናሃ ለኢሳው ልጅም ለኤልፋዝ እቅባት የነበረች አሞሎቃዊ ለኤልፋዝ የወለደችለት የኢሳው ሚስትም የሃዶስ ልጆች እነዚህ ናቸው የኢሳው ልጅ የራጉዌል ልጆችም እነዚህ ናቸው ናሆት ዛራ ሴም ሞዛ እነዚህ የኢሳው ሚስት የቤሴሞን ልጅ ናቸው የሴቦጎን ልጅ የሃና ልጅ የኢሳው ሚስት የኤልባም ልጅ እነዚህ ናቸው። ለኢሳውም ዩሄልን፣ ዩጉማልን፣ ቆሬን ወለደች። የኢሳው ልጅ መሳፍንት እነዚህ ናቸው። የኢሳው የበኩል ልጅ ኤልፋዝ ልጆቹ ቴማን መስፍን፣ ኦሜር መስፍን፣ ሳፈር መስፍን፣ ቄኔዝ መስፍን፣ ቆሬ መስፍን፣ ጎቶን መስፍን፣ አሞሌቅ መስፍን፣ በሄዶም ምድር የኤልፋዝ መሳፍንት እነዚህ ናቸው። እነዚህ የአዶስ ልጆች ናቸው። የኢሳው ልጅም የራጎዬን ልጅ መሳፍንት እነዚህ ናቸው። ናሆት መሳፍን፣ ዛራ መሳፍን፣ ሲና መሳፍን፣ ሞዛሃ መሳፍን በኤዶም ምድር የራጎዬን ልጆች መሳፍንት እነዚህ ናቸው። እነዚህ የኢሳው ሚስት የቤሴሞን ልጆች ናቸው። የኢሳው ሚስትም የኤሌቦ ልጅ መሳፍንት እነዚህ ናቸው። ዩሄል መስፍን፣ የጉመያል መስፍን፣ ቆሬ መስፍን። የኢሳው ሚስት የአና ልጅ የኤሌባ ልጅ መሳፍንት እነዚህ ናቸው። የኢሳው ልጅና መሳፍንቶቻቸው እነዚህ ናቸው። እነርሱ የኤዶም ልጆች ናቸው። የሴር ዘሮች በዛች ሀገር የተቀመጡ የሆሪያ የሴር ልጅ እነዚህ ናቸው፦ ሉጣን፣ ሶባን፣ ሳባቅ፣ አናም፣ ድሶን፣ ኤሶር፣ ዲሳን እነዚህ በኤዶም ምድር የሆሮሚዮ የሆሪያዊ የሴር ልጆች መሳፍንት ናቸው የሎጣን ልጆችንም እነዚህ ናቸው ሆር ሃማ ናቸው የሎጣንም እህት ትምናአ ናት የሶበል ልጆች እነዚህ ናቸው አለዋ ማኒሃ አቤል ሳፋር አውናን የሳባቅ ልጆችም እነዚህ ናቸው ኤአ አናን ይህም አናን በምድረ በዳ የአባቱን የሳባ ቅን አህዮች ሲጠብቅ ፍልውሃዎችንም ያገኘ ነው። የአናን ልጆችም እነዚህ ናቸው ዲሶን፣ የአናን ሴት ልጅ ኤሌባማ። የዲሶንም ልጅ እነዚህ ናቸው ሀምዳን፣ አሳባን፣ ቢአር፣ ይትራን፣ ክራን። የኤሴር ልጆችም እነዚህ ናቸው ከልሃን፣ ዛኦን፣ አቃን የርሶን ልጆቹ እነዚህ ናቸው። ኦሳ፣ አራሃን የሆር መሳፍን እነዚህ ናቸው። ሎጣን መሳፍን፣ ሶባን መሳፍንት፣ ሳባቅ መሳፍንት፣ አናና መሳፍንት፣ ዲሶን መሳፍን፣ ኤሶር መሳፍን፣ ሪሶን መሳፍን በሴይር ምድር በየሹመታቸው መሳፍን የሆኑ የሆር መሳፍንት እነዚህ ናቸው። የኤዶም ነገስታት በእስራኤል ልጅ ላይ ንጉስ ከመንገሱ በፊት በኤዶም ሀገር የነገሰ ነገስታት እንደዚህ ነው። በኤዶም የቤኤል ልጅ ባላቅ ነገሰ፣ የከተማም ስም ዲናባ ናት። ባላቅም ሞተ፣ በእርሱ ፈንታ የባሶርም የዛራ ልጅ እዮባባ ነገሰ። እዮባባም ሞተ፣ በእርሱ ፈንታም የቲማኔ ሀገር ሁስማ ነገሰ። ሁስማም ሞተ በእርሱ ፈንታ የምድያም ሰዎችም በሞአ ሜዳ የገደለው የቤዳ ልጅ አዳዳ ነገሰ። የከተማውም ስም አዊት ተባለ። አዳዳም ሞተ። በእርሱ ፈንታ የምስር ቃዊ ሳምላ ነገሰ። ሳምላም ሞተ። በእርሱ ፈንታ በወንዝ አጠገብ ካለችው ከሮኖቦት ሳኦልም ነገሰ። ሳኦልም ሞተ። በእርሱ ፈንታም የኦኮር ልጅ በአልሃና ነገሰ። የአኮቦር ልጅም በአልሃና ሞተ። በእርሱ ፈንታም አዳር ነገሰ። የከተማዋ ስም ፎጎር ነው። ሚስቱ የሚዛአም ልጅ መጥሬድ የወለደቻት ሚኢጤያብ ትባላለች። የኢሳውም የመሳፍንት ስም በየነገዳቸው በየሰፈራቸው በየሀገርና በየሕዝባቸው ይህ ነው። ትምናአ መሳፍን፣ አላዋ መሳፍን፣ ኤቴስ መሳፍን፣ ኤሌባ መሳፍን፣ ኤላ መሳፍን፣ ፍኖን መሳፍን፣ ቄኔዝ መሳፍን፣ ቲማን መሳፍን፣ ሜብሳር መሳፍን፣ መግዲኤል መሳፍን፣ ኤራም መሳፍን። እነዚህ በግዛታቸው ምድር በየመኖራቸው የኤዶም መሳፍንት ናቸው። የኤዶማያንም አባት ይሄ ኤሳው ነው።